ካዛንችስ ኮሪደር ልማት በከፍተኛ ደረጃ ለኑሮ ምቹ ያልሆነና ሰው ለኑሮ ይኖራል ተብሎ በማይታሰብበት አግባብ በጣም ባርጅና በተጎሳቆለ ከባቢ ውስጥ ሲኖር የነበረበት እንዲሁም የኮሪደር ልማትንም ወስደን ስናይ ተሽከርካሪና ሰው እየተጋፋ መሄድበትና ከፍተኛ አደጋ ይስተናገድበት የነበረ መስመር ነው። ካዛንችስ አሁን እንደምናየው በጣም ውብ፣ ማራኪ ፓርቲያችን ብልጽግና ሁለንተናዊ ብልጽግናን ለማረጋገጥ ከያዘው ግብ አንጻር አሁን የተሰራው ስራ በተለይም ካዛንችስ ማሳያ ነች ብሎ መውሰድ ይቻላል ማለት ነው። ስለዚህ ፓርቲያችን እንደ ሀገር ለማሳካት ያለውን ራእይ፣ የማሳኪያ መንገዱን ማሳያ ከሆኑ ምልክቶች መካከል አንዱ የካዛንችስ ኮሪደር ልማት ነው ማለት። ከዚህ በፊት እንደዚህ እንዳልነበረ ልንነግራችሁ እወዳለሁ። አካባቢው ማለትም በጣም የተጨናነቀ ማህበረሰብ ያለበት በውስጡ የተለያዩ ማለትም እያንዳንዱ ቤት በምትገቢ ሰዓት ብዙ አይነት አኗኗር ዘይቤ የነበረን ሲሆን ጭንቅንቅ ያለና እንደዚህ የጸዳ ከተማ አልነበረችም። የተለያዩ ሱቆችን ቢኖሩባት ወደ መቶ ምናምን ሱቅ ቢኖርባትም ሱቋ ውስጥ ግን ሱቁ እንደዚህ ውበት ያለው አይን ሳበ ለአይን የሚገባ አልነበረም። ሴቶች አደባባይን የማያውቃት የለም። አስፋልቷ በጣም ጠባብና እግረኛ ከመኪና ጋር እየተጋፋ የሚሄድበት ሰዓት ነበር፣ የነበሩ ከዚህ በፊት አሁን ላይ እንደምናየው አስፋልቱ በጣም ጸድቶ ሰፍቱ እንኳን መኪና አይደለም የሰው ልጅ ሳይክል ቢያምረው ሳይክል እየነዳ መኪና ቢል መኪና እየነዳ ራሱን ፈታ ዘና ብሎ የሚሄድበት አስፋልት ይሆነልን። ድሮ ካሳንችስ ሴቶች አደባባይ እንደዚህ አይነት ውብ ያማረ ገጽታ አልነበራትም። ቆሻሻ፣ ሽታ ያለበት መንገዱ ጠባብ፣ መኪና ከመኪና ተደራርቦ ሰውና እግረኛና መኪና ባንድ ላይ የሚሄድበት ሳይክል በአንድ ላይ የሚሄድበት በቃ ብቻ በአጠቃላይ ደስ የማይል ገጽታ የነበረው አካባቢ ነበር። አሁን ግን በክቡር ጠቅላይ ሚኒስተር ፕላንና በክቡር ከንቲባችን አመራርነት የሚያምር ውብ ጽዱ የሆነ ለይታችን ደስ የሚል ማንነታችን የሚገልጽ ደስ የሚል ውብ ያማረ እኛነታች የሚገልጽ አደባባይ ሆኖልናል። ለሊትም ቀንም ብናየውም ማንጠግብም በቃ ደስ የሚል የሚያምር ያለበት ሁኔታ ነው። በጣም ያምራል። በጣም ደስ ይላል። ያው ግን ከተሰራ በቲቪ አይቸው ነበር። ያው እንዲህ ሲዘዋወር በቲቪ አይዩትን ያ በተግባር አይዩ ደስ ይላል። በጣም ያምራል። የተጀመረው ባጭር ጊዜ ነው። የተጠናቀቀው ባጭር ጊዜ ነው። ያ ባልተጠበቀ ሁኔታ ተጠናቋል። በቃ ደስ ይላል ያው አቅዶ ቶሎ መጨረስን ያስተምራል ያው ትውልዱም ይህን እያየል ወደፊት እየተማሪ የተሻለ ነገር እየሰራ ይሄዳል ብዬ ገምታል። በፊት አና ወናወራችን በጣም ማኪናም ቢሆንም ሰው አንድ ላይ ነበር የሚሄደው እየተጋፋን እየተጨናነቀ ነበረች። እንደ እንደው ወደ ታች ወደ እንዲራስ የሚወስደው መንገድ በጣም እናንተ ካያችሁት በጣም እየተገፋን ነበር የምንሄደው። አሁን ግን እንደ ልብ ሰውም የእግረኛም ተብሎ የማኪናም ለብቻ ለብቻ ሆኗል። እሱ አሪፍ ለውጥ ነው። ይሄ ለውጥ ሌሎቹ ቦታዎቹ ላይ ቢቃጠል አሪፍ ነው ብዬ ነው የምገምተው። ካዛንችስ በፊት ገጽታዋ በጣም ይህን ያክል ለአይንም በጣም ለማየት እንኳን የሚደብር እንትን ነበረ ገጽታ ነበረው። አሁን ከአሁን አሁን ከሚታዩ አንጻር በጣም የሚያስጠላ ነው ማለት ይቻላል ከዚህ በፊት የነበረው የካዛንችስ ኑሮ የመኪናና የእግረኛ አንድ ላይ ነበረ፣ እየተገፋፉ ነበረ የሚሄዱት። የመኪና መጨናነቅም ነበረ፣ እግረኛም ብዙ አይሄድም። ብዙ የመኪና አደጋዎች ሲደርሱ ሲሉ ነበረ። አሁን አሁን በተለወጠው ባለንበት ቦታ ላይ ደግሞ የእግረኛ እና የተሽከርካሪ በተጨማሪ የሳይክል የእግረኛ በጣም ሰፊ መራመጃ አለ፣ የተሽከርካሪም በጣም ሰፊ አስፓልት አለ የሳይክልም ያው በተመጣጣኝ መልኩ አለ። ይህን ደግሞ ስንመለከት ለአካባቢ ነዋሪዎች በጣም አስደሳች የሆነ ነው። ለልጆቻችን ትልቅ ተስፋ ነው። እንደዚህ አምሮበት፣ እንደዚህ ዘና ብለው ሲሄዱ ውበትም አካባቢውንም የሚገልጽ አዲስ አበባ እንደ ስሙ አዲስ አበባነቷን የምትገልጽ ስራ ስላየን በአካባቢያችን በለውጡ ያልተደሰተ ማህበረሰብ ያልተደሰተች ሴት የለችም። ሴት እንደዚህ ክብር ባለው ነገር ተወስታ ክብሯ እንደዚህ መጎስ ተሰጥቷት እናት ሁሉ ነገር ናት። የማትገባባት ጓዳ የማትገጣበት ጓዳ የለምና እናት እህት ናት። የቤት አውራ ናት። ሴት ስትመራው ነ ሁሉ ነገር አሁን ላይ የሚያምረው እና ከቤት ስለምንጀምር እዚህ ጋር ስሉ ይነግረናል። እንጨት ተሸክማ ልጇን አሳድጋ ነው ትምህርት ቤት ላይ ፍርድ ቤት ላይ የተለያየ ቦታ ላይ ከዛም አልፎ ተርፎ እንኳን ሌላ ሴት ልጅ ትላንትና ሲባል የነበረ ወደ ማደን ወደ ቤት ወደ ጓዳ ነበር። ዛሬ ግን ወጥታ እንድትሰራ ድፍረት እየተደረገ ነው። እዚች ባየሻት የነገዋ ሴት በሚለው እንኳን ትላንትና መጥፎ ስራ ሲሰሩ ወይም ደግሞ ሌላ ሕይወት ላይ የነበሩት ሴቶች እንደዚህ ተደራጅተው መጥተው ሰልጥነው እንደየነ ቦታ ተሰጥቷቸው ስናይ ለኛ ክብር ይሰማናል። ሴት ምን ያህል እንደተከበረች ያሳየናልና ሌላም እህቶቻችን መንደር ውስጥ ይኖሩ የነበሩ ምንም አይነት ስራ የሌላቸው ተደራጅተው ወጣቶችም ዛሬ ቤት ሱቅ እዚያ አካባቢ ፈርሶባቸው የነበሩት የመልሶ መልማቱ ተጠቃሚ እንዲሆኑ ስለተደረገ ከልብ እናመሰግናለን። እንደዛ ሲደረግ ራሱ ከአንድ ወረዳ አይደለም የተደረገው፣ በየወረዳው ፈርሶባቸው የነበሩ ከየካ፣ ከአራዳ፣ ከጨርቆስ ተካቶን የተሰጣቸው ይህ መቶ አምስት ሱቅ ለብዙ ሰውን የተከፋፈለው እና ሂደቱንም እጣውም ሲወጣ እኛም የቀበሌ ንግድ ቤት ስለነበረን ሂደቱን ስላየን በምስክርነትን ብሰጥ አላፍርበትም። በጣም ደስ የሚል ህብረተሰቡን ያሳተፈ እንደዚህ አይነት ውበት ያለው ነገር ተሰርቶ ለማህበረሰብ መንግስት በዚህ ደረጃ ማህበረሰቡን ሲያስብ ያየንበት ነገር ስለሆነ በጣም እናመሰግናለን። ካዛንችስ በእኔ አንደበት የምትገለጽ አይደለችም። በጣም ታምራለች። ከማንም ከማንም ከማንም በላይ ለኗሪዋ፣ ለልጆቻችን፣ ለተማሪዎች ምቹ ወጥተው ከትምህርት ቤት ሲመጡ ከአስር ሰዓት በኋላ የሚዝናኑበት መዝናኛ ኳስ ቢጫዋቱ እንደ ኳስ እንደ መዝናኛ እንደ ሁሉ ነገር ሽንት ቤት እንደ ምታዩት የሚያምር ጽዱ የሆነ በቃ ቤት የሚመስል ሽንት ቤት፣ አስፋልቱ በቃ ምን ብዬ ልግለጸው? በቃ የሚያምር ደስ የሚል ውብና የሚያምር አካባቢ ይሆናለች። እና አካባቢው ያለው ነዋሪዎቹም እኔን ጭምር በጣም ትልቅ ለውጥ እያየን ነው። እና ይሄ ለውጥ ሌሎቹም እንዲደርስ ነው እንጂ እኛ አሁን ተለውጠናል ብዬ ነው የምገምተው። ሆነ ተለውጠናል ለወጣቱም ቢሆንም እኛ አሁን በራሴ ድመ ያለው ወጣቶች ሁሉ በዚህ ሞራል እንዲነቁ ነው የምፈልገው። እንዲነቁ ይሄን አይቶ እንዲማሩ ነው። እና እኔም ቢሆንም ለስራ ዝግጁ መሆን ያስነሳኛል። ይሄ ሞራል ነው ብዬ ነው የምገምት። ለውጡ በጣም ጥሩ ነው። በጣም እኔ በጣም ደስተኛ ነኝ። በጣም አሁን ከማየው ለአይን እንኳን ልክ ለምግብ ለሆዳችን ምግብ እንደሚያስፈልገን ሁላ ለአይናችንም እንደዛው ምግብ ያስፈልጋል፣ ለአይን እይታ ያስፈልጋል እና በጣም ማራኪ ነው ለእይታም ራሱ በጣም ማራኪ ነው እና ደስ ብሎኛል፣ ይህንም በማየት ከዚህ በፊት የነበረው ደግሞ የሰፈራችን የአካባቢያችን ሽታ በጣም መጥፎ ነበረ፣ ጠረንም ጥሩ አልነበረም። አሁን ላይ ግን ያለው በጣም ንጹህ ንጹህ አየር ነበረ። አሁን ንጹህ አየር ነው የምናገኘው። ሌላኛው ደግሞ በሰፈራችን የሚገኙ መጫወቻ ቦታዎች ሁሌ የምናዘወትርባቸው ከዚህ በፊት የነበሩት መጫወቻ ቦታዎች እነሱ ቢሰሩም እንኳን በአካባቢ በሰፈር ነው። የዛኔም ቢሰሩ ይገነጠሉ ነበረ። አሁን ግን በዚህ ለወክ ለሚወጡ ተራማጆች ከአንድ ቦታ ወደ አንድ ቦታ ሲመጡ ላሉ ሰዎች ይህንን መጫወቻ አይተው ከልጆቻቸው ጋር አስገብተው ያጫወቷቸዋል። ልጆቹም በጣም ደስተኛ ይሆናሉ። ስለዚህ የመጫወቻ ቦታ ለህፃናቶቹ በጣም አስደሳች ነው። ትምህርት ቤት ስንሄድም ሆነ ስንመጣ የእግረኛውም የተሽከርካሪውም ሰፊ ነው። መሸ ረፈደብኝ ሳይሉ እንደዚህ ወርደው እየታየ ዝቅ ተብሎ ሲሰራ በአመራር ደረጃ እኛ በህይወታችን ለመጀመሪያ ጊዜ ማለት እንችላለን። ጠቅላይ ሚኒስትሩ አዋሬን ሲያሰሩ ነበር ይህንን ያየነው ዕለት ተዕለት ግን ክትትሏን ሳይቋረጥ በጣም እየተወረደ እኔ እኔ እንጃ አመራር ክብር ወንበር ላይ ቁጭ ብሎ ብቻ ነበር ትዕዛዝ ሲሰጥና ሲያሰራ የምናውቀው። እንደዛ ግን አልነበረም። በየሱቋ በየአስፋልቷ መንደር የጎደለችዋን አትክልቷን ቦታ ምን እየተዘዋዘሪ ስታይ በዓይኔ በህብረቱ ስላየው ከልብ የሆነ ፍቅርና ምስጋና አለኝ። ይህ በዛ ላይ ለተሳተፉ አመራሮች ከላይ እስከታች ከወረዳ አመራር እስከ መዋቅር እስከ ታች የሰላም ሰራዊት ወጥቶ አካባቢውን እንዴት ሲጠብቅ እንደነበረ የገመድ ነበረ፣ የኤሌክትሪክ ገመድ እና እሱ ሲሰረቅ ራሱ እስከ ማስያዝ የነበረው ተሳትፎ እዚህ ላይ ማህበረሰቡ የነበረው ተሳትፎ ትልቅ ሚና ስለሆነ ለሁሉም እዚህ ላይ ተሳትፎ ላደረገ ማህበረሰብ ትልቅ ምስጋና አቀርባለሁ። ክቡር ከንቲባችን በዚህ እንዲቀጥሉበት ማንንም ድሃ ከሜዳ አንስተው ባለ ማዕረግ ባለ ወግ እንዳደረጉ ማንኛውም ዝቅ ብለው ከታች ያለውን ድሃ እንዲያዩ እንዲያነሱልን ዛሬም ነገም በዚህ በአካባቢ ያሉትን እህቶቻችን እንዲያነሱ እና በተረፈ በቃ በጣም ደስ የሚል ስራ የሌለው የስራ እድል ተፈጥሮለት በየአካባቢያችን ሸድ ይኸው ደስ የሚል ሁሉ ነገር የሚያምር ነገር ስለሆነ እሳቸው ማመስገን ፈልጋለሁ። በቃ ወርደው ዝቅ ብለው እንዲያዩን እኛንም ያለው ህብረተሰብ። ከዛ በተረፈ ደስ የሚል ቀጥሉ፣ በዚህ ቀጥሉበት። ደስ የሚል በቃ የሚያምሩ ገጽታ ያለው ሆኖ ደናል እናመሰግናለን። የተሰራውን ሁሉም ቢጠብቀው መበላሸት የማይገባው ቦታ እንዳይበላሽ፣ ያው ህዝቡ እንደራሴ ብሎ እንዲጠብቀው እና በቃ ለዘላቂ ለረጅም ጊዜ እንዲያገለግል ቢያደርግ ጥሩ ነው። የተሰሩት መዝናኛዎች አሉ። ለምሳሌ አሁን ሀያ ስምንት ሜዳ በፊት እንደዚህ አልነበረም። ማንም እንደ ልብ ዝም ብሎ ገብቶ የሚጨፈር የሚጫወት እና ተግባርም ምናምን በስነስርዓት አልነበረውም። አሁን ግን ህጋዊ ሆነ፣ ስነስርዓት ኖረ፣ ሜዳውም ያሻሸለ፣ ጽድት አለ፣ በጣም ንጹህ ሆነ። እዚያ ደግሞ በታች ለህፃናቶችም መልሶ ፋውንዲሽን ጋር የተሰራው በጣም ምቹ ነው ለህፃናት። አሁን በፊት ሌላ ቦታ ሄዶ ነው የሚጫወት ወደ ቦሌ ወደ ምናምን ሄዶ፣ እዚህ አካባቢ ልጆቹ ማለት ነው፣ ትምህርት ቤቱ ቢሆን ጉብኝት ሌላ ቦታ ነበረ የሚወስዱት። አሁን እዚህ ጋር ተሰራ። ስለዚህ ይህ ስራ በጣም አሪፍ ብዬ ነው የምገምተው። ጣቱ አሁን እኔ እንደ ራሴ ቢያንስ የልማት ደጋፊ ቢሆን ሀሳብ ሌላ ተቃራኒ ሊኖር ይችላል፣ ላይኖርም ይችላል። ያው ሰው ነው። ግን እንደ ለውጥ እንደሚታየው ቢያንስ ቢደግፉ እኔ ደስ ይለኛል። በጣም አሁን እዚህ አካባቢ ብታይ ብታዩ በፊት ለእግረኛና መንገደኛ እንኳን እየተገፋፋ ነው ከመኪና ጋር እየተገፋፋ ነው እዚህ ለመሻገር። በጣም ያለውንትን በጣም ማህበረሰቡ ላይ በጣም ተጽዕኖ ነበር እና አሁን ይሄን በማየት በጣም ደስተኛ ነኝ። የእውነት ከዚህ በፊት የነበረው የሳይክል፣ የኳስ ሜዳ እና ከጓደኞች ጋር ማሳልፍበት ቦታ የነበረው የአሁኑና የበፊቱ በጣም ይለያል። የአሁኑ የሀያ ስምንት ሜዳ እንዳየነው ነው ከሆነ የአሁኑ አርቲፊሻል ሜዳ ነው። የድሮ የድሮ ደግሞ የነበረው የሳር ነበረ። የሳርም ደግሞ በጣም ከፍተኛ ጉዳት ያመጣ ነበር። ጭቃ ነበረ፣ በዝናባማ ወቅትም ለሰውነት ለሰውነት ብዙም አይነት በሽታዎች ሊያጋልጠን ይችላል። ለሰውነትም ጥሩ ጠነጠረን እንዳይኖረን ያደርጋል። ስለዚህ የአሁኑ የሀያ ስምም ሜዳ አርቲፊሻል የተሰራው በጣም ውብና ማራኪ የሆነ ልጆችም ቢወድቁ እንኳን ሊጎዱ የማይችሉበት ድንጋይ ያሌለበት የሆነ ሜዳ ነው። ሌላኛው ደግሞ ከጓደኞቼ ጋር አንዳንድ ጊዜ ረፍት ባለኝ ቀን ወደዚህ ስንመጣ በድሮ ጊዜ ከዚህ በፊት በነበረው ወደዚህ ስንመጣ ሰዎቹ ሰዎቹ ራሱ በእግረኛ ሲሄዱ የመኪና አደጋ ሊደርስባቸው ይችላል። እነሱም እኔ ከኔ ጋር ሲሄዱ እነሱም በደስተኛ ላይሆኑ ይችላሉ። በአሁኑ ግን መጥተው ከኔ ጋር ውጭ በትርፍ ጊዜያችን ወክ ለማድረግ ቢሄዱ እንኳን ከኔ ጋር ሆነው አንድ ላይ በፊት የነበረውና አሁን የነበረውን በመመልከት በጣም ያደንቃሉ የእኛን ሰፈር ሌላኛው ደግሞ የሳይክል መንገድ። የሳይክል መንገድ ከተሽከርካሪ መንገድ ጋር አንድ ላይ ነበር የሚሄደው። የዛኔ የምለታ ተሽከርካሪ ወደ ላይ ሲሄድ ሳይክል ደግሞ ወደ ታች ሲሄድ፣ ያ ሳይክል ጉዳት ሊደርስበት ይችላል። ያ ሳይክል ኛው ስለዚህ ያ ያ ሳይክል የሚነዳው ሰው ያ ጉዳት እንዳይደርስበት አሁን የሳይክል መንገድ ላይ ሰዎች እንዳይራመዱ ሰዎች ከተራመዱ ጉዳት እንዳይደርስባቸው ተደርጎ ለየ ብቻ ለየ ብቻ ተደርጎ የሳይክል መንገድ ና የእግረኛ መንገድ እና የአስፓልት ተደርጎ ተቀምጧል ማለት ነው።